ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች፣ ዛሬ ስለ አላር ፕላስቲ ወይም ደግሞ የአፍንጫን ቀዳዳ እንደዚሁም ደግሞ ወጣ ያለ የአፍንጫን የመጨረሻው ክፍል ወይም ደግሞ አላር ቤዝ ብለን የምንጠራውን ክፍል የማስተካከል ሕክምና ምን ይመስላል፣ በጣም ብዙ ሰዎች ትጠይቁኛላችሁ። እንደዚህ አይነት ሕክምናዎች ኢትዮጵያ ውስጥ አሉ ወይ፣ የት ነው መሰራት የምንችለው ብላችሁ ትጠይቁኛላችሁ። አላር ቤዝ ሪዳክሽን ወይም ደግሞ አላር ፕላስቲ ሰዎች ይሄ የአፍንጫቸው ክፍል ወይም ደግሞ ይሄኛው የአፍንጫቸው ክፍል እንደዚሁም ደግሞ ይሄ የአፍንጫቸው ዊድዝ ብለን የምንጠራው ክፍል ወይም ደግሞ የአፍንጫ ቀዳዳ መስፋት እንደዚሁም ደግሞ ይሄ የአፍንጫው ቤዝ በጣም ሰፊ መሆኑ ወይም ደግሞ ራቅ ብሎ መታየት ሰዎች ኮንሰርናቸው ሊሆን ይችላል ወይም ደግሞ ላይወዱት ይችላሉ አፍንጫቸውን አፍንጫ የተለያየ ክፍል አለው። የአጥንት ክፍል አለው፣ ከኋላ በኩል ካርቲሌጆች አሉት ወይም ደግሞ በአጥንትና በጅማት መካከል ወይም ደግሞ በአጥንትና በስጋ መካከል ያለ ጥንካሬ ያላቸው ስትራክቸሮች ወይም ደግሞ ካርቲሌጅ ብለን የምንጠራቸው የአፍንጫ ክፍሎች አሉ። እነሱ የአፍንጫውን ክፍል አንሳፎ ወይም ደግሞ ወጥረው የሚይዙ የአፍንጫ ስትራክቸሮች ናቸው። አፍንጫ በተለያየ ምክንያት ድፍጥጥ ወይም ደግሞ ቀዳዳው ሰፊ ሊሆን ይችላል። በተለይ ከተፈጥሮ ጋር በተያያዘ አፍንጫቸው በጣም ሰፊ የሚሆን ወይም ደግሞ ይሄ አላርቤዝ ብለን የምንጠራው የአፍንጫ ክፍል ወይም ደግሞ አፍንጫ ከፊት ጋር ወይም ደግሞ ከፊታችን ክፍል ጋር የሚገናኝበት ክፍል ይሄ አላርቤዝ ይባላል። የእሱ መስፋት ችግር በተለያዩ ምክንያቶች በተለይ በዘር የሚወረስ ችግሮች ናቸው። እነዚህ የአፍንጫ የስትራክቸር ወይም ደግሞ የመዋቅር ችግር መስተካከል የሚችሉ ችግሮች ናቸው። በሁለት አይነት መልኩ ማስተካከል ይቻላል። አለር ፕላስቲ ወይም ደግሞ አለር ቤዝ ሪዳክሽን ብለን የምንጠራው አንዳንድ ጊዜ ይሄኛውን የአፍንጫ ክፍል ብቻ ማስጠጋት ቀዳዳውን ሳንቀንስ ወይም ደግሞ የቀዳዳውን ስፋት ሳንቀንስ የምንችልበት መንገድ አለ። ሌላ ጊዜ ደግሞ ቀዳዳውንም እንደዚሁም ደግሞ ይህንን የአፍንጫ ክፍል ወደዚህ ማስጠጋት ይህንን የአፍንጫ ክፍል ወደዚህ ማስጠጋት እንደዚሁም ደግሞ ቀዳዳውን አንድ ላይ መቀነስ የምንችልባቸው የህክምና አማራጮች አሉ። የተለያዩ ሰርጂካል ቴክኒኮች አሉ። በተለይ ይሄኛውን የአፍንጫ ክፍል ወይም ደግሞ ናዛል ሲል ብለን የምንጠራውን ክፍል ቀዳዳውን ለማጥበብ የምንሄድበት የህክምና አማራጭ ነው። እንደዚሁም ደግሞ ይህንን ቀዳዳ ማጥበብ ከዚህ አፍንጫው ቤዝጋ ወይም ደግሞ አፍንጫው ፊታችን ላይ ከሚያርፍበት ክፍል ጋር ወደ መሀል ጠጋ የማድረግ ሕክምና እንደዚሁም ደግሞ ቀዳዳውም ጠቦ እንደዚሁም ደግሞ የአፍንጫው የአላር ቤዝ ክፍል ወደ መሀል እንዲጠጋ የማድረግ ሕክምና ማድረግ ይቻላል። እነዚህ ሕክምናዎች በክሊኒክ ውስጥ መሰጠት የሚችሉ ናቸው። በአብዛኛው የአፍንጫውን የጫፍ ክፍል መስራት ወይም ደግሞ እንዲሰረላቸው ለሚፈልጉ ሰዎች ማስተካከል ይቻላል። ለምሳሌ እቺ ታካሚን መውሰድ እንችላለን። የዚች ታካሚ አፍንጫ እንደምታዩት ሰፊ ነው ወይም ደግሞ አቀማመጡ ወይም ደግሞ አለርቤዝ ብለን የምንጠራው የአፍንጫ ክፍል ዋይድ ነው ወይም ደግሞ ሰፋ ብሎ ነው የተቀመጠው። እንደዚሁም ደግሞ የአፍንጫ የጫፍ ክፍል ዲፋይንድ አይደለም ወይም ደግሞ እንደምታዩት ቆንጆ አይደለም። ነገር ግን እሷ የጠየቀችን የአፍንጫውን የጫፍ ክፍል እንድንሰራ ሳይሆን ይህንን ብቻ እንድናጠብላት ነው የጠየቀችን። ስለዚህ እናንተ እንደ ፍላጎታችሁ ሪኩዌስት ማለት ትችላላችሁ፣ ወይም ደግሞ መጠየቅ ትችላላችሁ። አንደኛ ይሄኛው የአፍንጫ ክፍል ብቻ እንዲሰራላችሁ የምትፈልጉ ከሆነ አላር ፕላስቲ፣ እንደዚሁም ደግሞ ይሄ አፍንጫው ጫፍ ክፍል እንደዚሁ በተጨማሪ እንዲሰራላችሁ የምትፈልጉ ከሆነ ቲፕ ፕላስቲ ብለን የምንጠራው ፕሮሲጀር ወይም ደግሞ ሁለቱም አንድ ላይ የሚሰሩበት አማራጮች አሉ። እነዚህ የሕክምና አማራጮች ክፍያቸውም እንደዚሁም ደግሞ የሚወስዱትም ጊዜ የሚጠይቁትም ቴክኒክ ወይም ደግሞ እውቀት የተለያየ ነው። ስለዚህ ክፍያቸውም እንደዚሁ የተለያየ ነው የሚሆነው። በአብዛኛው ብዙ ሰዎች የሚጠይቁን ሕክምና የአፍንጫ ቀዳዳ የማጥበብ ሕክምና ነው። ይሄ የአፍንጫ ቀዳዳ የማጥበብ ሕክምና በኤምኤም ኢምፕላንትና የጥርስ ሕክምና ማዕከል ውስጥ ይሰጣል። ይህንን የአፍንጫ ክፍል ቅድም እንዳልኳችሁ በተለያየ መንገድ ማጥበብ ይቻላል። ቀዳዳውን ሳነካ ይህን ብቻ ማስጠጋት ይቻላል። እንደዚሁም ደግሞ ቀዳዳውን ከዚህ ከአፍንጫ ቤዝ ጋር አብሮ ማስጠጋት ይቻላል። ይሄ ህክምና ቅድም እንዳልኳችሁ ሪኩዌስት የተደረገ ነው። በዚች ታካሚ የአፍንጫው የቀዳዳ ክፍል እንደዚህም ደግሞ ይሄኛው ወይም ደግሞ የአፍንጫዋ አላ ብለን የምንጠራው ክፍል ወይም ደግሞ የአፍንጫዋ ይሄ ክፍል ከፊቷ ጋር የሚገናኝበትን ጠጋ እንዲልላት ወይም ደግሞ ወደ መሃል ተጠግቶ እንዲታይ ነው ሪኩዌስት ያደረገችን። ስለዚህ በዛ መሰረት ሰርተንላታል። ይሄ ከኦፕሬሽን በኋላ ያለው ለውጥ ነው። እንደምታዩት የአፍንጫዋን ክፍል ያደረግነው ቀዳዳው እንዲጠብ፣ እንደዚሁም ደግሞ ቅድም ያያችሁት የአፍንጫዋ አላ ወይም ደግሞ አላ ኦፍ ቤዝ እዚህ ጋር ነው የነበረው። ይሄም እንደዚህ ነው የነበረው። ሶ ያደረግነው ምንድነው ከዚህ ጋር በዌይ ሼፕ ወይም ደግሞ የተወሰነ የአፍንጫ ክፍል ከዚህ ጋር ቆርጠን በማንሳት ወይም ደግሞ ይህንን የአፍንጫ ክፍል በማንሳት እንደዚሁም ደግሞ ይህንን የአፍንጫ ወይም ደግሞ አላ ብለን የምንጠራውን ክፍል ወደ መሀል በማስጠጋት አንደኛ ቀዳዳውን እንደምታዩት ለውጥ አለው ወይም ደግሞ ጠቧል። እንደዚሁም ደግሞ አፍንጫዋ ስትታይ ሶሪ አፍንጫዋ ሲታይ ቅድም የነበረው አይነት እይታ አይደለም። አሁን ያለው ኦፕሬሽኑ በዚህ መልኩ ተጠናቋል። ይሄ አላር ፕላስቲ ወይም ደግሞ አላር ቤዝ ሪዳክሽን በመባል ይጠራል። ታካሚያችን በጣም ደሰኛ ናት። በቀጣይ ክፍል ያለውን ውጤት ወይም ደግሞ ይሄ ወዲያውኑ የምታዩት ኦፕሬሽኑ እንደተሰራ ያለ ለውጥ ነው እንደዚሁም ከወር በኋላ ምን አይነት ለውጥ አለው የሚለውን በፎቶ እየተከታተልን እናቀርብላችኋለን።